ቅርጹ የእስላም መስጊድ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት ቦታ ነው። ወደና ከፍ ብሎ አንጋጣ አንጋጣው እያዩት ያረገበት ቦታ

መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ለ ሰላሳ ዘጠኝ ቀናት ያክል ለ አስራ ሁለቱ ሐዋርያት በተለያየ ጊዜ እየተገለጠ ለአገልግሎት ሲያዘጋጃቸውና ስለ እግዚአብሔር መንግስት ምስጢር ሲያስተምራቸው ቆየ። በአርባኛው ቀንም በሐዋርያቱ ፊት በክብር ወደ ሰማይ አድረገ። ሰላም፣ ጤና ይስጥልኝ ውድ የንቁ ሚዲያ ተከታታዮች በወደደን ባከበረን እስከ ሞት ድረስ ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ እንደምን ቆያችሁ እያለን፣ በዛሬው ቆይታችን መንገዳችንን ወደ ቅድስቲቱ አገር ኢየሩሳሌም በማድረግ ጌታችን መድኃኒታችን ኢየሱስ ክርስቶስ በታላቅ ግርማ ዕርገቱን የፈጸመበትን ቦታ ልናስቃኛቸው ወደድን። አብራችሁን ቆዩ። ስብሀ የንቁ ሚዲያ ተመልካቾቻችን፣ አሁን ደግሞ የምትመለከቱት ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት ቦታ ነው። እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቀኖና መሰረት ከሚከበሩት የጌታችን የመድኃኒታችን የኢየሱስ ክርስቶስ አስራ ስምንቱ አበይት በዓላት መካከል ዘጠኙ ንዑሳንና ዘጠኙ አበይት በዓላት ይካተታሉ። ከዘጠኙ አበይት በዓላት ውስጥ ደግሞ በዓለ ዕርገት እንዳንዱ በመሆን በቤተክርስቲያናችን በድምቀት ይከበራል። ዕርገት አረገ፣ ወጣ፣ ከፍ ከፍ አለ ከሚለው ግስ የተገኘ ሲሆን መውጣትም ከፍ ማለትን የሚገልጽ ትርጉም አለው። የገባንበት ቦታ እንግዲህ ውጭ እንዳየ ነው። አሁን ደግሞ ውስጥ ገብተናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት ነው። ውስጡ እግሩ ያረፈበት ኮቴውን እናገኘዋለን ከውስጥ ስንገባ። ስለዚህ ይሄ የምታዩት ቅርጹ የእስላም መስጊድ ነው፣ የእስላም መስጊድ ነው። የእስላም መስጊድ ሆኖ ግን ቅርጻቸውን ለመጠበቅ ሲሉ ስለነሱ በደንብ ጠብቀውት፣ ከውስጡ ግን የጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት ስለሆነ እነሱ በክብር ቦታውን ጠብቀው ይገኛል ማለት ነው። ይሄ ሌላው ውጪ እንደ አውደ ምሕረት ነገር የምናየው ዙሪያውን ይሄ በዕርገት ጊዜ አብያተ ክርስቲያኖች መጥተው እዚህ ድንኳን ዘርግተው የእርገትን በዓል የሚያከብሩበት ነው። እያንዳንዱ ህ ግድግዳው እንደምታዩት ብረት የተቀሰተበት ቦታ ነውና ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ያደረገው በዚሁ በደብረ ዘይት ቦታ ላይ ነው። ደብረ ዘይት እንግዲህ በጣም በታሪኳ ከፍተኛ ቦታውም ደግሞ ትልቅ ተራራ ያለበት ደብረ ዘይት ማለት ዋና ትርጉሙ የወራ ዘይት መጭመቂያ ማለት ነው። የአትክልት ቦታ ማለት ነው። ስለዚህ አሁን ወደ ውስጥ እንገባለን። ተከተሉ። ሰዎችን መድኃኒታችን ኢየሱስ ክርስቶስ ለልደቱ ቤተልሔምን ለጥምቀቱ ዮርዳኖስን ለስቅለቱ ቀራኒዮን ለትንሣኤው ጎልጎታን እንደመረጠ ሁሉ እርገቱን በቢታንያ እንዲሁ በአርባኛው ቀን አደረገ ይቺ ቦታ ጌታችን አስቀድሞ ያውቃት ነበርና በእርገቱ ክብሩን ይገልጥባት ዘንድ 12ቱን ሐዋርያት በመያዝ ወደ ቢታንያ ቀና እዛም ከደረሰ በኋላ መንገዱን አቆመ ወደ ሐዋርያቱ በመዞር እጆቹን አነሳ ባረካቸውም። ታዲያ ይህንን በረከት ማን ሊያገኝ ይችላል? በእጆቹ መባረክ በምንም በማንም የሚተመን ነገር አይደለምና እጆቹ በችንካር የተመቱ ስለ ሰው ልጅ ፍቅር የቆሰሉ በተአምራታቸው ፈውስን የሰጡና በበረከታቸው ሁለቱን አሳዎችና አምስቱን ዳቦ ወደ ሰማይ አንስተው በመባረክ ያትረፈረፉ ናቸው። በሰው ልጅ ፍቅር ችንካር የተሰካባቸው እጆቹ ጸጋውን፣ በረከቱን በእርገቱ ዕለት በሐዋርያቱ ላይ ገለጡ። ከዚያም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ አረገ። በእርገቱ ላይም ሐዋርያት በፍጹም መገረም አይናቸውን ሳይነቅሉ ይመለከቱትና ያደንቁት ነበር። ከዚያም ጌታችንን ዳመና መጥቶ ሸፈነው። እነሱም ተንበረከኩ፣ ሰገዱለትም። ኢየሱስም በመጽሐፍ እንደተጻፈው በአባቱ ቀኝ ተቀመጠ፣ ወደ ቀደመ ክብሩም ተመለሰ። መላእክት ለሐዋርያት እንዲህ ሲሉ ተናገሩ፣ እናንተ የገሊላ ሰዎች ወደ ሰማይ ሲወጣ ያያችሁት ኢየሱስ ተመልሶ ይመጣል እያሉ ዳግም ምጽአቱን አበሰሩ። ዮሐንስ አንድ ከቁጥር አስር ይህ ተምሳሌነቱ ጌታችን ያረገው በለበሰው ሥጋ በመሆኑና ለፍርድ በሚመጣበት ጊዜ ይህንን ክብር እኛም እንደምናገኝ ሲነግረን ነው። ይህ ብቻ አይደለም። ኢየሱስ በእርገቱ ጊዜ ሶስት የተስፋ ቃላትንም ለእኛ ለልጆቹ ተናግሯል። የመጀመሪያው እኔ ከምድር ከፍ ከፍ እያልኩ እንደሆነ ሁሉ እናንተንም ወደ እኔ ስባለሁ፣ ሁለተኛው ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ የሚልና ሶስተኛው ኃያሉ የተስፋ ቃል ደግሞ እውነት እውነት እላችኋለሁ እኔ እንደሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ በሄድ ግን እሱን እልክላችኋለሁ የሚል ነበር። ንቁ ሚዲያ ተመልካቾቻችን እንግዲህ አሁን እንደምትመለከቱት ይህ አሁን የቆምንበት ቦታ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት እግሩ ያረፈበት ኮቴው ነው የምንለው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ በዚህ ቦታ ሲያርግ ሐዋርያት ወደ ላይ ከፍ ብለው አንጋጠው አንጋጠው እያዩት ያረገበት ቦታ ይሄ ነው። ስለዚህ ኮቴው ያረፈበት ትክክለኛ ቦታው ጌታችን መድኃኒታችን ያረገበት ቦታ ይሄን ይመስላል። እውነት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ እርገት ለእኛ ታላቅ ተስፋ ነው። ስለዚህም ነው ሐዋርያት ጌታችን ሲያርግ ወደ ሰማይ ትኩር ብለው እንደ ተመለከቱት ሁሉ እኛም በታላቅ ተስፋ የጌታችንን ነገር ልናስብና ልንጠብቅ የሚገባን ፍቅሩ ኃያል፣ ግዛቱ የማያልፍ የዘላለም ግዛት ነውና መንግሥቱም የማይጠፋ ነው። ዳንኤል 7 ከቁጥር 13 እስከ 14። ውድ ምዕመናን ታዲያ ስለ ክርስቶስ ዕርገት ብቻ ሳይሆን ከውልደቱ ጀምሮ ባለው ታሪክ ቅድስቲቷ ኢየሩሳሌምን ሳይነሱ ማለፍ አይቻልምና እኛም ወደ ኢየሩሳሌም አቅንተን ጌታችን በቤታንያ ባረገ ጊዜ የእግሩ ዱካ ያረፈበትን ቦታ ተመልክተናል። እመናን እንደ ተመለከታችሁት ይህ ቦታ የጌታችንን ወደ ሰማይ ማረግ ያተመ በርካቶች በስፍራው ተገኝተው በረከትን የሚያገኙበትም ነው። ኢትዮጵያ ወደዚች ቅድስት ሀገርና ቅዱስ ስፍራ ማቅናት የምትችሉ ሁሉ ከስፍራው በርና በረከትን አግኙ እያለንና ሰናይ በዓለ እርገት እንዲሆንላችሁ እየተመኘን ቅኝታችንን እናበቃለን። ወስባት ለእግዚአብሔር ወለውላዲቱ ድንግል ወለመስቀሉ ክቡር አሜን።